ጥቁር አዝሙድ አንቲ ፈንገስ እና አንቲ ባክቴሪያ በውስጡ ይገኛሉ ማለት ነው። እነዚህ ንጥረ ነገሮች ለፀጉራችን እጅግ በጣም ጠቃሚ ናቸው። የፀጉር እድገትን ያፋጠንልናል። የፀጉራችንን ከለር ይመልስልናል። እንደዚሁም ደግሞ ፎረፎርን ያስወግዳል። የፀጉር መነቃቀልን፣ መርገፍን ይከላከልልናል። ከፍተኛ የሆነ የፀጉር እድገትን ያፋጥናል ማለት ነው። ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር መስገን። እናንተም ሰላም በያላችሁበት የዓለም ዳርቻ ብዝት ትርፍ ይበልልኝ። ዛሬ እንግዲህ ጸጉር እየተነቃቀለ አስቸግሮኛል፣ እንደዚሁም ደግሞ ያሳከከኛል፣ ሳስቷል፣ ቃቀላል የምትሉኝ እህቶቼ ይህንን ቪዲዮ እስከ መጨረሻው አዳምጣችሁ ሰርታችሁ ተጠቀሙ። እመኑኝ ታመሰግኑኛላችሁ፣ በአግባቡ ከተጠቀማችሁት። በመጀመሪያ ዜጋ የምታየት ጎድጓዳ ሳህን አለኝ የምጠቀመው ጥቁር አዝሙድ ነው። ጥቁር አዝሙድ እንግዲህ ተፈጥሯዊ የጸጉራችንን ከለር የሚጠብቅልን እንደዚሁም ደግሞ ጸጉራችንን ከፎረፎር ከሚያሳክከን፣ ከመርገፍ፣ ከመነቃቀል፣ ከተለያዩ ነገሮች ይጠብቅልናል ማለት ነው ያው በውስጡ አንቲፈንገስና አንቲ ባክቴሪያ የያዘ ነው። እንደዚሁም ደግሞ የቆዳችንን የራስ ቅላችንን ጤናን ይጠብቃል፣ ጽዳቱንም ይጠብቅልናል። እዚህ ጋ አንድ የሾርባ ማንካና ያደረግኩት፣ ከዛ በውሃ አንድ ጊዜ አለቀልቀዋለሁ። ትንሽ የቅርንፉድ አላድርጌበታለሁ። ለከለሩ ነው። አለማድረግም ትችላላችሁ። ቅርንፉድ እንግዲህ በጣም ጠቃሚ ነው። የሳሳ ፀጉሩን ይመልሳል። በጣም አሪፍ ነው፣ ለፀጉራችን ጠቃሚ ነው። ይህን አንድ ጊዜ ብቻ እናጥበዋለን፣ ንጹህ እንዲሆንልን ብቻ ነው፣ ራስ ቅላችን ላይ ስለምንቀባው ለዛ፣ ውሃውን አንድ ጊዜ ብቻ አለቀልቀዋለሁ። እንደምታዩት ያው ከዛ በላይ ከለር ስላለ ከረሩ እንዳይሄድብን ከለሩን ለመጠበቅ አንዴ ብቻ ነው የምናለቀልቀው። ያው ሲደርቅ አቧራ ምናምን ስላለ በፀሐይ ብርሃን ስለሚደርቅ የተለያዩ አቧራዎች ላው ላይ ስለሚመጡ ለዛ ትንሽዬ ልቅልቅ እናደርገዋለን። ንጹህ ነው ግን የበለጠ ደግሞ ንጹህ እንዲሆንልን ማለት ነው። ያው ዞሮ ዞሮ ፀጉራችንን የራስ ቅላችንን ለማጽዳት እስከምንጠቀምበት ድረስ እየጸዳ ቢሆን መልካም ነው። ከዛ እዚህ ጋር አንድ ብርጭቆ ውሃ እንጠቀማለን። ወደ ቦታው መልሼዋለሁ። ይህንን በፈላ ውሃ መዘፍዘፍ ትችላላችሁ ለሁለት ቀን ለሶስት ቀን፣ እንደዚሁም ደግሞ ማፍላትም ትችላላችሁ። በቀላሉ ማለት ነው። በጣም በቀላሉ ቤታችሁ ሰርታችሁ ብዙ ጥቅም ታገኛላችሁ። ከዛም በዚህ አድርጌ ለመገቀል ውሃ አደርጋለሁ በፍሬ ሶስት ወይም አራት ቢሆኑ ነው። ቅርንፉድ ያደረጉበት ሮዝመሪን ማድረግ ትችላላችሁ። ሮዝ ማድረግ ትችላላችሁ። የተለያዩ ግብአቶችን ለእናንተ የሚስማማችሁን መጨመር ትችላላችሁ። በዚህ ላይ ማለት ነው። ዞሮ ዞሮ ጸጉራችሁ በጣም የሚረግፍባችሁ፣ የሚነቃቀልባችሁ ይህንን መጠቀም አለባችሁ። ቅደን ብዙ አናበስለውም። የተወሰነ ነው የምናበስለው። በጣም ሲንተከተክ እንግዲህ በውስጡ ያሉትን ንጥረ ነገሮች እንዳናጣቸው የተወሰነ ለአምስት ደቂቃ ያክል ቀስ አድርገን እናፈለዋለን ማለት ነው። በነገራችን ላይ በሙቅ ውሃ መዝፍዝፍ እጅግ በጣም ተመራጭ ነው። ያው ለአንድ ቀን ሳይሆን ለሀያ አራት ሰዓት ዘብስፋችሁ መጠቀም ትችላላችሁ። በቀላሉ ማለት ነው። ይህን ደግሞ ወዲያው የምትጠቀም ከሆነ እንደኔ ትንሽ አፍልታችሁ ከአንድ እስከ አምስት ደቂቃ መጠቀም ትችላላችሁ። በጣም በቀላሉ ጥቁር አዝሙድ እጅግ በጣም ብዙ ጥቅሞች አሉት ለጸጉር እንደዚሁም ደግሞ ለራስ ቅላችን ለቆዳችን በጣም ይጠቅማል። እርጥበት እንዲኖረው ያደርግልናል፣ ያጸዳልናል። ይነጫጭ ነገርና ፎረፎር ያለብን ካለ የሚያሳክከን ካለ ይህንን በዚህ መልኩ እያፈላን ቢያንስ እንደ ቻሌንጅ አድርጋችሁ ለ15 ቀን ያክል መደዳ ሞክሩት። ለ15 ቀን ያክል ማለት ነው እና ያን የሚያሳክካችሁን ድራሹን ነው የሚያጥፉ። ምንም ነገር አይቀረው። እኔ በጣም ነው የጠቀመኝ፣ በእውነት ነው ምላችሁ። እንደዚህ ካፈላሁት በኋላ ከዛ አወጣዋለሁ። ከለሩ አሁን ትንሽ እየመጣልኝ ነው በነገራችን ላይ። ያጠላችሁን ግን ከዚህ እንዳደፉ ውስጡ ማድረግ ትችላላችሁ። እሺ፣ ስትጠቀሙ ስትጠቀሙ ብቻ ማጥላል ይቻላል ማለት ነው እና በጣም ነው የምትጠቀሙበት፣ በጣም ነው የምትወዱት። እኔ ራሴ በጣም ስለጠቀመኝ ነው ለእናንተ ያካፈልጓችሁ። እኔ መቶ ፐርሰንት ይህን ከተጠቀማችሁ ጸጉራችሁ አይረግፍም፣ አያሳክካችሁም፣ ቆዳችሁ ንጹህ ይሆናል፣ እድገትም ይኖረዋል። በብዛት ጸጉራችን የሚያሳክከን ያው እንትን ስለሚኖረው ነው ፎረፎር ስለሚኖረው ነው። እሺ፣ ቤተሰቦቼ እንግዲህ አውጥቼ አብርጄው ተመልሻለሁ። ትንሽ ያው ለማጠለል እንዲመቸኝ እንደዚሁም ለመቀባትም ስፕሬያን ለማድረግም ያው ሲቀዘቅዝ ስለሆነ የሚጠቅመው አቀዝቅዋለሁ፣ አጠለዋለሁ። ይህንን ያጠለልኩትን እኔ አልደፈው መልሽ ውሃ አደርግበታለሁ። እናንተ መልሳችሁ ውሃ አድርጋችሁ ዘፍዝፉት፣ ወይም ደግሞ እዚህ ያጠለላችሁትን ብዙ ይሄ ሁሉንም ስለማልጠቀመው ግማሹን ውስጡ ማድረግ ይችላለሁ፣ ማድረግ ትችላላችሁ። ይሄ ገና ይወጣዋል፣ ብዙ አለው ማለት ነው። ቅርንፉድ አያችሁት፣ በጣም ትንሽ ነው። እሱም ይጠቅማል፣ ስለሚጠቅመኝም ነው ያደረግኩት ማለት ነው። ዋው! እንግዲህ ይህንን ይመስላል። ከዚህ በላይ ይጠቁራል። መቁላት ከፈለጋችሁ መቁላት ትችላላችሁ። ግን እኔ እንደዚህ ሁኔ የተጠቀምኩት ዋ ስለሆነ እዚህ ጋር ያው ጥቁር አዝሙድ እንኳን ብዙ አያደርቅም። አሁን በጣም የሚያሳካችሁ እህቶቼ ትንሽዬ ሎሚ ታደርጋላችሁ። ሎሚ በፀጉራችን ላይ ያለውን ፈንገሱን እንደዚህም ደግሞ የተለያየ አለ አይደለ፣ ባክቴሪያውን ያንን እንዳለ ያጸዳልናል፣ ንጹህ ነው የሚያደርገው። እና ለዛ ትንሽ ጠብታ ነው የማደርገው። ትንጥዬ የሾርባ ማንኪያ ጫፏ ያክል የሚሆን ነው የምጠቀመው ማለት ነው። በጣም በትንሹ ነው የማደርገው። አለመጠቀም ትችላላችሁ፣ የምትፈሩ እና፣ ሎሚ በጣም ጠቃሚ ነው። ከዛ ያላችሁትን እናንተ የምትጠቀሙትን ለጸጉራችሁ የሚሆናችሁን እዚህ ጋር ያለው ሳይሆን ለእናንተ የሚጠቅማችሁን ተጠቀሙ። እኔ ለራሴ የጠቀመኝን እየሰራው ስላሳየዋችሁ ነው። እንዳይደርቅ ከፈለጋችሁ ጸጉራችሁ እንደዚህ ታደርጋላችሁ። ሲጀመር አያደርቅም። እኔ ጥቁር አዝሙድ ስቀባ ውሃው አድርጎብኝ አያውቅም፣ ጸጉሬን ማለት ነው። ግን ማድረግ ትችላላችሁ የፈለጋችሁትን ቅባት ትንሽ ማድረግ ወደ ጫፉም ሊመጣ ስለሚችል ጸጉራችን ዛላንት እንዳይልብን ለመጨመር ይቻላል። ቀላቅለዋለሁ ከዛ ወደሚመቸን እቃ ገልብጠን እንጠቀማለን ማለት ነው። ከሌለም ችግር የለም እንዲሁ እዚሁ መጠቀም ትችላላችሁ። እኔ የሌለኝ ጊዜ ለምሳሌ ይሄ ባይኖረኝም እጣጣ የለውም በእጃችሁ በግን እያደረጋችሁ ከሳሀል ላይ ያድርጋችሁ መጠቀም ትችላላችሁ። ስፕሪያል ካላችሁ በዚህ በስፕሪያል መልክ ብትረጩት መልካም ነው። ከሌለም ችግር የለምሽ ስፕሪያል ማሪቂያቃ የለኝም እና ይህንን መተው የለብኝም መጠቀም ይችላላችሁ። ያው ይሄ በለጠ ያመቻል በማለት ነው። እዚህ እቃ ውስጥ አደርጋለሁ። ይህንን ለሳምንት እጠቀመዋለሁ ማለት ነው። በሚያሳከካችሁ ሰዓት ይህንን መጠቀም ችላላችሁ። እንደዚሁም በያሳከካችሁ አልፎ አልፎ ይህ እንደዚህ እየተሰራችሁ ብትጠቀሙ ለጸጉራችሁ እጅግ በጣም ብዙ ጥቅሞች አሉት። ያንን ጥቅሙን ትጠቀሙታላችሁ ማለት ነው። እሺ፣ ጥቅሙን ታገኛላችሁ። ጥቅሙን ለማግኘት ሁሌ አዘውትራችሁ መጠቀም ውጤት ለማግኘት እንደዛ ነው። በአንድ ቀን ብቻ ሳይሆን አዘውትራችሁ ተጠቀሙት። ምንም ሳይድ ኢፌክት የለውም። እሺ እኛን የሚጎዳን ነገር የለም፣ የሚጠቅመን እንጂ የሚጎዳ ነገር አንዳችም ነገር የለውም። ጥቁር አዝሙድ እጅግ በጣም ዘርፈ ብዙ ጥቅሞች በውስጡ የያዘ ነው። ብልበን ለምግብነት፣ እንደዚሁም ደግሞ ለፊት ለእጃችን። ይህን ውሃውን አይደለም ያልኳችሁ ሳሙናውን የምትገዙ በጣም ይጠቅማችኋል፣ ለፊታችሁ ማለት ነው። እና ብዙ ጥቅሞች አሉት፣ ተዘርዝረው የማያልቁ ማለት ነው። የእኔ ውሃ ይህንን ይመስላል። ውሃውን ደግሞ በራሴ ጸጉር ላይ እየቀባው አሳያችኋለሁ። በጣም ጠቃሚ ነው፣ ሳይድ ኢፌክት የለውም። አብራችሁን ቆዩ። ቪዲዮን ላይክ በማድረግ ግን ላይክ እያደረጋችሁ እንግዲህ ጸጉሬን ይሄውላችሁ እንትን ብያታለሁ፣ ሰርቸው ነበረ። ሁለት ቦታ ሶስት ቦታ እንደዚህ ሲሰራ ጸጉር በጣም ነው የሚፈፋው። እንዲሁ ከማድረግ ሁለት ቦታ ሶስት ቦታ እየሰራችሁ ለሁለት ቀን ለሶስት ቀን ይቆያል ማለት ነው። እንደዛ እያደረጋችሁ አዘውትሩ። በጣም የሚነቃቀለው ጸጉር አንደኛ እየተንከባከብ ነው፣ ምስር ካደረግ ነው ስንተኛ ስለምንገለባበት ሻሽ ካላሰር በዛም ይረግፋል፣ ይነቃቀላል። እንደዚሁ ሰርታችሁ ደግሞ ዝም የምትሉትም ተሆነ ይነቃቀላል ማለት ነው። ስለዚህ ያው ተንከባከቡት። ከተንከባከባችሁት ያ ሁሉ ይቀንስላችኋል። ከዛ ቆዳውን ነው የሚቀባው፣ ፀጉራችሁን እየከፈላችሁ እየከፈላችሁ እየጸጉራችሁን ስሩን ቆዳውን ማለት ነው። ያው ዞሮ ዞሮ የሚያሳክከንን እንደዚሁም ደግሞ ፎረፎርን፣ ፀጉራችንን እንዳይነቃቀል፣ እንዳይረግፍ ጠንካራ እንዲሆን ስሩን ነው መቀባት ያለብን ጥቅሙን እንድናገኝ ማለት ነው። ይህ እንግዲህ ጥቁር አዝሙድ ያው በውስጡ በቫይታሚን ሶስት የበለጸገ ነው። ቅባቱንም ብትቀቡ እንደዚሁም ደግሞ ውሃውንም ብትጠቀሙ ለፎረፎር አያጋለጣቸውም። አያጋለጣችሁም። በተለይ በተለይ ውሃው ውሃው በተለይ ለፎረፎር አያጋለጣችሁም። እሺ እንደዚህ እያደረጉ መሀል መሀሉንም በደንብ አድርጌ ስሩን ብቻ ነው ጠቀም የራስ ቅሌን ስሩን ያን ያጸዳዋል። የማጽዳት የራስ ቅላችንን የማጽዳት ኃይሉ እጅግ በጣም ከፍተኛ ስለሆነ ለዚህ ስርስሩን ነው እንደዚህ የምትቀቡት በደንብ አድርጋችሁ ማለት ነው ተጠቀሙት። እንደዚሁም ደግሞ ጸጉራችሁ ተፈጥሯዊ ከለሩን እንዲመለስ ሽበት ካለ ለዛ ለዛ ከለሩ አንጸባራቂ እንዲሆን ይሄ በማስክ መልክ ብትሰሩትም ሽበታችሁን ሪከበር ያደርግላችኋል ከበር ያደርጋል ማለት ነው እና የተፈጥሮ ጸጉራችሁ እንዲመለስ ይረዳችኋል። ከላይ ያለውን ማለት ነው። ሲበቅል ያው በቀለ ነው የሚባለው። እሺ ከዛ በደንብ አድርገን ማሳጅ እናደርገዋለን። ማሳጅ የደም ዝውውራችን እንዲፋጠን፣ የፀጉራችን እድገቱ እንዲፋጠን፣ ፀጉራችን ስሩ እንዳይነቃቀል፣ ጠንካራ እንዲሆን ያደርግልናል። እና ማሳጅ አድርጉት። በተለይ ማታ ማታ ብትቀቡት እጅግ በጣም መልካም ነው፣ ከተመቻቸው። ነገር ግን የምትጠቀሙት ይሄንን ፀጉራችሁን ከተጠጠባቸው በኋላ ነው። እሺ ከዛ በኋላ ፀጉራችሁን በውሃ እንደዚሁም ትንሽ የሻምፖ አድርጋችሁ ወይ ኮንዲሽነር ለቅለቅ ነው የምትሉት። ንጹህ ውሃ ንጹህ ውሃ ብቻ በቂው ነው። ምክንያቱም ሙልጭ አድርገን በሻምፖ በኮንዲሽነር የምንታጠበው ከሆነ ጥቅሙ ወደው ሄደ ማለት ነው። ስለዚህ መታጠብ ያለባችሁ በምንድን ነው? በውሃ ብቻ ለቅለቅ በሉት። ንጹህ ጸጉራችሁ ላይ ንጹህ የራስ ቅላችሁ ላይ ተቀብታችሁ ለሶስት ለአራት ሰዓት ካቆያችሁት በኋላ ወይም ጠዋት ተቀብታችሁ ማታ ማታ ተቀብታችሁ ጠዋት ለቅለቅ በሉት በውሃ ብቻ ማለት ነው። ለምን እላው ላይ ያለው ንጥረ ነገር እንዳይሄድ ማለት ነው። ፀጉራችን ላይ፣ አስቅላችን ላይ ያለው እንዳይለቅ፣ ለዛ ሲባል እንደዛ ታጠቡት። በዚህ መልኩ ሞክሩትና እስኪ አስተያየታችሁን ደግሞ በኮመንት ጻፉልኝ ማለት ነው። ለቻናሊ አዲስ ሲሆናችሁ፣ ማለትም ገና ዛሬ የመጣችሁ እንኳን ደህና መጣችሁ። ላይክ፣ እንደዚሁም ሰብስክራይብ በማድረግ የደውል ምልክቷንም በመጫን ቤተሰብ ትሆኑ ዘንድ በትህትና እጠይቃለሁ። ተላችሁ ሁላችሁንም አመሰግናለሁ። ባይ